ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን፣ በያላችሁበት እንደምናላችሁ። የአማራ ፋኖ ሸዋ ጥቅለ ግዛት እዝ ከዚህ ከደብረ ብርሃን ከተማ በቅርብ ርቀት በሚገኘው ጉዶ በረት ከተማ ላይ ፍተሻ እያደረገ ነው የሚገኘው። በተለይም ዛሬ በዚህ በደብረ ምጥማቅ ጻድቃኔ ለማርያም ቤተ ክርስቲያን በኩል ደመቅ ያለ መንፈሳዊ ስነ ስርዓት ይደረጋል። ምእመናን ከአዲስ አበባ እንዲሁም ከሌሎች የሀገሪቱ ክፍሎች ጭምር ወደዚህ ወደ ጻድቃኔ ለማርያም አካባቢ ይመጣሉ። በዚህ በኩልም መንፈሳዊ ጉዞ በሰላም እንዲጠናቀቅ በሰላም አክብረው እንዲመለሱ በሚል የአማራ ፋኖ ሸዋ ጥቅል ግዛት እስከዚህ ደብረ ብርሃን ከተማ ጫፍ ድረስ ማለትም እስከ ጉዶ በረት ከተማ ድረስ ተጠግቶ ጸጥታ እያስከበረ ነው የሚገኘው። በዚህ ጉዳይ ላይ አጭር ማብራሪያ እንዲሰጠኝ የእዙ ከፍተኛ አመራር ከሆኑት መካከል አርበኛ ግርማ ከበደን ጋብዣለሁ። አብራቸውን ቆዩ። ግርምሽ፣ በቅድሚያ እንኳን ለጻድቃኔ ለማርያም ክብረ በዓል በሰላም አደረሰ። እንደምን አለ እንኳን አብሮ አደረሰ እንግዲህ መላው ሕዝበ ክርስቲያን በሙሉ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ይህ በዓል በሞጃና ወደራ ወረዳ በሰላ ድንጋይ ከተማ እጅግ በጣም ደማቅ በሆነ ሁኔታ ይከበራል። በዓሉን ሰላማዊ መንገድ እንዲከበር ለማድረግ በዚህ በምንገኝበት የፌዴራል መስመር ላይ ተገኝተን ዜጎች በሰላም ወጥተው እንዲገቡ ደህንነታቸውን ለማስጠበቅ ልዩ ትኩረት ሰጥተን እየሰራን እንገኛለን። ከዚህ እስከ ቤተ ክርስቲያኗ ድረስ የእኛን ሰራዊት በመመደብ በየቦታው አንዳንድ የብልጽግና ሰርጎ ገቦች እንዳያውኩ ማህበረሰቡን ለማድረግ ከፍተኛ የደህንነት ስራ እየሰራን እንገኛለን። እንደምትመለከተው ማህበረሰቡ እኛን ሲያይ ያለው ደስታ ወደር የለውም። ስናነጋግራቸውም እጅግ በጣም በእልልታና በጭብጨባ ነው። አንዳንድ መረጃ ለመውሰድም በዚህ ቀጠና ያጋጠማችሁ ችግር አለ ወይ ብለን ስንጠይቃቸው ምንም አይነት ችግር እንዳላጋጠማቸውና የሰላም ቀጠና መሆኑን ከነሱ ለመረዳት ችለናል። አሁንም እኛ የምናሳስበው መላ ህዝበ ክርስቲያን በሙሉ በሰላም እንደመጡ ሁሉ እመቤታችን ክብረ በዓሏን አንግሰው በሰላም ወደ ቤታቸው እንዲገቡ ፍላጎታችን ነው። እንግዲህ የብልጽግናው መንግስት የሐሰተኛ ፕሮፓጋንዳ በመንፋት እኛን እንደ ወሮ በላና ጽንፈኛ ናቸው ገዳይ ናቸው፣ ዘራፊ ናቸው የሚለንን ሐሰት መሆኑን በህዝባችን ፊት አስመስክረናል። ህዝባችን ይህን ያውቃል። ምናልባት የብልጽግና ፕሮፓጋንዳ እስክሪን ላይ ይቀራል ብለን ተስፋ እናደረጋለን። እውነታውን ህዝባችን ስላየልን ማለት ነው። ለእምነታችን ዘብ እንቆማለን። የማንንም እምነት አንነካም። ሁሉም እምነት ለአማኞቹ በእምነቱ እንዲተዳደር እና ሁሉም አምልኮ እንዲፈጠር ልዩ ትኩረት ሰጥተን ለኛ አማኞች ለሆኑም ጭምር ግንዛቤ እየፈጠርና መልእክት እያስተላለፍና ያለ ነው። ከዚህ በፊት በሌላ ቀጠና እንደዚሁ የማህበረሰብ ክፍል የሆኑ ንጹሐንን ጭምር እያነጋገርኩ ነበር። ከቀረጻ ውጭና ሳነጋግራቸው መከላከያዎቹ እዚህ በቅርብ እርቀት አሉ። እዚህ ጋር ደግሞ ፋኖዎች አላቸው እና ፋኖዎቹ ሲያነጋግሩን በትትና በደንብ አክብሮት በተሞላበት መልኩ ነው። መከላከያዎቹ ደግሞ ሲያነጋግሩን በግልምጫና ና በእንግርግሪያ ነበር እና ልዩነቱ በጣም ጎልቶ የሚታይ ነው ሲሉ ነበርና በዚህ አካባቢ ያለው ሁኔታ ምንድን ነው ይመስል? መልካም እንግዲህ እኔ የወጣሁት ለህዝብ ነው ፋኖ የህዝብ ልጅ ነው። ዝቅ ብሎ ከህዝብ እግር ስር ጎንበስ ብሎ እያንዳንዱን ማህበረሰብ የማክበርና በአግባቡ የማስተናገድ ውዴታ ሳይሆን ግዴታ ነው። ይህንን የማያደርግ የዲስፕሊን ግድፈት ያለበት በሙሉ በስነ ምግባር መግጃ ይጠየቃል። ስለዚህ እኛ መከላከያ የምትለው የወሮ በላ ስብስብ ነው፣ አስረግጬ ነው የምነግርህ። ስለዚህ ፋኖ ደግሞ እምነቴ የተቃጠለ እምነቴ የተደፈረ እምነቴን ማስከበር አለብኝ ብሎ የወጣ ከትንሿ ጀምሮ አክብሮ ነው ላይ የሚደርስ እና ለህዝባችን ልዩ ክብር ስለሚሰጥ ዝቅ ብሎ አክብሮ፣ ጎንበስ ብሎ ተንከባክቦ ነው የሚሸኝ። እኛ አባቶቻችን ልጆች ናቸው። ድሮ አባቶቻችን እንግዳ እንኳን ቤት መጥቶ ሲያድር እግር አጥቦ ነው የሚያሳድሩት። ያ እንኳን ቢቀርብን እንዴት ጎንበስ ብለን ህዝባችንን ማገልገል ያቅተናል? እንዴት የእምነታችን ትውፊት የሆነውን የሰው አክባሪነታችን ልናጣ እንችላለን? በሚል ለሰራዊቶችን ለፈተሸው በሙሉ መልእክት ተላልፎለት በዲሲፕሊን እያገለገለ ነው የሚገኝ። ማህበረሰቡ የመንገደኞች አውቶቡሶች ውስጥ እየገባህ ንግግሮችን ስታደርግ ነበር፣ ስታነጋግር እየሰማሁ ነበርና ተቀባይነታቸው ምን ይመስል ነበር? እንዴት ነበር ያነጋገሩህ አንተ? እጅግ በጣም አድናቆት የተቸረው ነበረ እያደረጉ የነበረውና ኑሩልን ነው የሚሉት። እውነት አንዳንዶቹ እንባቸው ይመጣል፣ በሚያሳዝን እንባቸው ይመጣል። አዎ እውነት ነው። እናንተ የወጣችሁበትን ዓላማ እናውቃለን ይሄ ሰው በላ ስርዓት ምን ሊያደርገን እንደ ህዝብ ሊያጠፋን እንደሆነ እናቃለን። እኛ ያልወጣ ነው በርግጥ ለናንተ እናዝናለን። በርቱልን፣ ጠንከሩልን ብለው እንባ እየተናነቃቸውም ጨምር ነው ሲናገሩ የነበሩት ና የህዝቡ ደስተኝነት በጣም ይለኛል። አሁን ጠላት ከዚህ በምን ያህል ኪሎ ሜትር ያህል? ምናልባት ጠላት 8 ኪሎ ሜትር አካባቢ ነው ያለሁት ከኛ አርቆ 8 ኪሎ ሜትር ላይ ነው የሚገኘው። አንድ ሜትር እንኳን መንቀሳቀስ አይችላል። ከተንቀሳቀሰ ያው የተለመደውን ዋጋውን እንሰጣለን ማለት ነው። ስለዚህ ወደዚህ ገብቶ ምንም አይነት እንቅስቃሴ ማድረግ አይችልም። መንገዱም ከአዲስ አበባ በደብረ ብርሃን፣ ኮምቦልቻ ድረስ የሚሰድ ወደ ጎንደርም የሚያሳልፍ ሀገር አቀፍ መንገድ ይመስለኛል። እና ይህንን እንቅስቃሴ ለመቆጣጠር አልሞከረም ነበር። ጌጥዬ ይህን መስመር ወላዲ ቁጠራው እዚህ ቦታ የረገፈው መከላከያ ሰራዊት ልነግር አልችልም። እንደ ጦር ነው የሚፈራ በተንቀሳቀሰ ቁጥር ሳይገደልበት ሳይሞትበት ከራሱም ጭምር ሳይከዳው አያልፋትም። ተጨንቆ ኦሬሽን ለማሳለፍ እንኳን በዚች መንገድ ከተንቀሳቀሰ ወይ ሰራዊት ይከዳዋል ወይ ሰራዊት ትመታበታል በከፍተኛ ሰቆቃ ውስጥ ነው የሚያልፍ ከደብረ ብርሃን ጣርማ በር እስከሚደርስ ድረስ በእግር ነው የሚንቀሳቀሰው በመኪና ሰተት ብሎ መውጣት ሰተት ብሎ መግባት የሚባል ነገር የለም እና እንደ ጦር ነው የሚፈራ ሊያደርገው ሊያስበው አይችልም አያስበውም ጨምር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይግር አመሰግናለሁ። እሺ